በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦቼ ሁልጊዜም ከጎን የሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ለው እግዚአብሔር ይመስገን፣ ሰላም ነኝ። ሰላማችሁ እያላችሁበት ብዝት ተትረፍረፍ ይበልልኝ። ዛሬ ወደ እናንተ ይዤላችሁ የመጣውትኝ ቆንጆ የሆነ የዶሮና የድንች ጥብስ ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተሞቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ በማየት ላይክ ሸር እንዲሁም ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ ስልበትትና ጠይቃለሁ። ወደ አሰራሩ እንሄዳለን። እስከ ቪዲዮው ፍጻሜ ድረስ አብራችሁን ሁኑ፣ ተከታተሉኝ። እዚጋ እንደምትመለከቱት ደሮዬን በደንብ አድርጌ በጨው በሎሚ እንዲሁም ደሞ በፊኒገር በደንብ ካጠብኩኝ በኋላ ደግሜ በጨውና በሎሚ ዘፍዝፌዋለሁ ለተወሰነ ሰአት ከዘፈዘፍኩትኝ በኋላ በደንብ አድርጌ አጥቢዋለሁ። እዚጋ ድንች በክብ በክቡ ከትፍ ያዘጋጀቻለሁኝ። አሁን ይህንን ጠብሰዋለሁ። የትም እንዳትሄዱ ተከታተሉኝ። በመጀመሪያ ምንድን ነው የማደርገው? ዶሮውን በደንብ አድርጌ አጥቢዋለሁ ብያችኋለሁ። በደንብ ውሃውን ካንጠፈጠፉኝ በኋላ አንድ ማንኪያ ጅንጅብልና ነጭ ሽንኩርት አውሬ የተፈጨ ጨምሬ ያለሁ እንዲሁም ትንሽ እርድ። ለምን እርድ? ለከለሩ ቆንጆ ከለር እንዲኖረው ያደርገዋል። እንዲሁም ደግሞ በርበሬ ጨምሬበታለሁ። ጨው አድርጌ ጨምሬ ያለሁ። እነዚህን ግብአቶች ከጨመርኩኝ በኋላ በደንብ አድርጌ እቀላቀላለሁ እቀላቀለዋለሁ። በእጃችን ቢሆን ጓንት ለብሰን ይመረጣል። ለምን ማንኪያው በደንብ አድርጎ አይቀላቀልልንም። ስለዚህ ጓንት ለብሰን በደንብ አድርገን መቀላቀል እንችላለን። እኔ እናንተን ለማሳየት ያክል ነው እንጂ ብዙን ጊዜ እንደዚህ አይነት ዶሮ ሰራለሁ። በእጅ ነው የምቀላቀለው። እንደዚህ በዚህ መልኩ ማለት ነው። እንደምትመለከቱት በደንብ አድርጌ ቀላቀያዋለሁ። ለምን በማንኪያ ሲሆን አይመችም። እንደዚህ ከቀላቀልሁ በኋላ መጥበሻ ጥጃለሁ። መጥበሻ ስለጋለ መጥበሻ ላይ ዘይት ጨምራለሁ። ዘይታችን ንጹሕ ቢሆን ማለትም ያልተጠቀምንበት እንደዚህ ብዙን ጊዜ ዶሮ ወይም ደግሞ ስጋ ጠብሰ እናስቀምጣለን አይደል፣ እሱ ባይሆን ይመረጣል ለምን ድንቹ እንዳይጠቁር ያደርገዋል። አሁን ዘይቱ በደንብ ስለጋለ ከዘይቴ ላይ ድንችን ጨምሬያለሁ። ድንቹ እንደዚህ በዚህ መልኩ እየጠበስኩት ነው። ጋዜን ቅንስ አድርጌ ለምን ጋዙ ግልብልብ ካለ ላይ ላዩ ብቻ ነው የሚጠቁረው እንጂ ውስጡ አይበስልም። እንደዚህ ተሎ ተሎ እያማሰልሁኝ እጠብሰዋለሁ። ቆንጆ የሆነ የዶሮና የድንች ጥብስ ነው። እንደዚህ በቀላሉ ሁልጊዜ የዶሮ ወጥ ከምንበላ እንደዚህ በቀላሉ በዚህ መልኩ ሰርተን ብንበላ ቆንጆ አማራጭ ነው ብዬ አስባለሁ። እንደ እኔ ከወደዳችሁት ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ይኸው ድንቹ በዚህ መልኩ በስሏል። አሁን በቃዋል ብዬ አስባለሁ። ሳህን አዘጋጅቻለሁ፣ ከሳኔ ላይ ሶፍት አድርጌ ለምን ዘይቱን መጠጥ እንዲያደርግልኝ። ያው ብዙዎቻችሁ አታውቁም ማለት አይደለም፣ ምናልባት የቤቱ አሰራሩ ሊለያይ ይችላል እንጂ ከዛ ውጭ ብዙ ሁልጊዜ ምን እንደምላችሁ በጣም ጎበዝ ባለሙያ ባለሙያ ልጆች አላችሁ ግን አብረን እንስራ በሚለው ነው። እንደዚህ በዚህ መልኩ ድንችን ጠብሻለሁ። ድንችን በዚህ መልኩ ከጠበስኩኝ በኋላ ምንድነው ማደርገው ደሮ ነው ጠብሰው። በነገራችን ላይ ካሮት ካለም ካሮትም ሆነ ባድንጃንም መጨመር እንችላለን። ቅድም ብያችኋለሁ፣ እየቤቱ አሰራሩ ይለያያል። አሁን እዚህ ላይ ደሮ እንደዚህ ቀስ እያደረግኩኝ ጨምረዋለሁ። እንደዚህ ደሮን ከጨመርኩኝ በኋላ ቀስ እያለ ይበስላል። ዚህ እየጨመርኩኝ ነው መጥበሻችን። እንደዚህ አይነት ነገር ስንጠባብስ ዘርጋ ያለ ቢሆን ተመራጭ ሆናል። እዚ እየገለብጠዋለሁ ቀስ እያደረግኩኝ። ለምን ዘይቱ በጣም የጋለ ስለሆነ ስለዚህ ተፈናጥሮ ፊታችንም ላይ ሆነ እጃችን ላይ እንዳያርፍ እንደዚህ በዚህ መልኩ ቀስ እያደረግን ተሎተሎም ሳይሆን በጣም ሳንቆይ ያለ አይደለ እንደዚህ ማብሰል እንችላለን። በጣም ነው የሚጣፍጠው። ለምን አንደኛ ነገር የተለያዩ ቅመማ ቅመሞችም ስላሉ ማጅም መጨመር እንችላለን። እኔ አልጨመርሁበትም ዛሬ። ማጅም ብንጨምርበት ይበልጥ እንዲጣፍጥ ይሆናል። እና ቆንጆ የሆነ የዶሮና የድንሽ ጥብስ አዘገጃጀት ነው። አሁን ይበቀዋል። በዚህ መልኩ እንደዚህ ዘይቱ እንደዚህ እያንጠፈጠፍ ዋጠዋለው። ከለሩ ራሱ እንደምትመለከቱት ነው። ይኸው ቤተሰብ በዚህ መልኩ ጠብሼ ጨርሼዋለሁ። እንደ ቤተሰባችሁ መጠን በርካታ አድርገንም መጥበስ እንችላለን። እንደዚህም ደግሞ አነስ ያለ ቤተሰብ ካለን እንደ እኔ አነስ አድርገን መጥበስ እንችላለን። ቆንጆ የሆነ አዘገጃጀት ነው፣ ለእኔ ተመችቶኛል። እንደዚህ በካቻ አድርጋችሁ መጠቀም ትችላላችሁ። እናንተም ከወደዳችሁት ከተመቻችሁ፣ ሁላችሁም እየቤታችሁ በዚህ መልኩ ሰርታችሁ ተመገቡ ማለትን እወዳለው። ቆንጆ የሆነ ጣዕምና ከለር ያለው የድንችና የዶሮ ጥብስ አዘገጃጀት ነው። በቀላል ዘዴ ብዙ ወጪ የማይጠይቅ አሰራር ነው። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብን ለሀገራችን ኢትዮጵያ ያድልልን እያልሁኝ የዛሬው ቪዲዮዬን እዚህ ላይ አበቃው። ሰናይ ጊዜ የተመኘው ባይ